በአማራ ምድር በብልጽግና ጦርና በፋኖዶች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል የአማራ ሕዝብን የመከራና ስቃይ ጊዜ ለማሳጠር ፋኖ አንድ አደረጃጀት ይዞ መጓዝ እንዳለበት በብዙዎች አስተያየት ሲሰጥ የቆየ ሲሆን ከሰሞኑ ከአንድ ታማኝ ምንጫችን ለማረጋገጥ እንደቻልነው የአማራ ፋኖ ብሔራዊ ኃይል ዋና መሪውን መምረጡን ለማረጋገጥ ችለናል። በዚህ ዙሪያም ተጨማሪ መረጃ አለን፣ በቆይታችን በስፋት ወደ እናንተ ይደርሳል። በጎጃም ቀጠና አገዛዙ በቤምቤና በዙያ ሶስት ታገዘ ውጊያ ያደረገ ቢሆንም በርካታ ሰራዊቱ ተደምሶበት ወደ ኋላ ማፈግፈጉ ተሰምተዋል። እንደ ፋኖ ምንጫችን መረጃ ከሆነም ውጊያው በአማኑኤል ከተማና በደብረ ማርቆስ ዙሪያ የተደረገ ሲሆን፣ አንድ የጠላት ፓትሮል ከነሙሉ ሰራዊቱ ወድሟል ብሏል። ተጨማሪ መረጃውን ይዘናል፣ በዝርዝር እንመለከተዋለን በኢትዮጵያና ና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ላይ በተደረገ ውጊያ ሀያ ሰባት የአገዙ ወታደሮች ሲገደሉ ከሰላሳ አምስት በላይ የሚወስ ደግሞ መቁሰላቸው ተሰምቷል። ይህ በእንዲህ እንዳለ ዛሬ አዳሩን ህወሓት አፋር ክልል በመውረድ ስድስት ቀበሌዎችን መቆጣጠሩ ታውቋል። መረጃዎችን በዝርዝር አሰናድተናቸዋል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ነው ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቲ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ ክቡራን ቤተሰቦች እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና እና ሼር እንድታደርጉ በትህትና እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም በአማራ ምድር በብልጽግና ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል፣ የአማራ ሕዝብን የመከራና ስቃይ ጊዜ ለማሳጠር ፋኖ አንድ አደረጃጀት ይዞ መጓዝ እንዳለበት በብዙዎች አስተያየት ሲሰጥ ቆይቷል። ከሰሞኑም ከአንድ ታማኝ ምንጫችን ለማረጋገጥ እንደቻልነው የአማራ ፋኖ ብሔራዊ ኃይል ዋና መሪውን መምረጡን ለማወቅ ተችሏል። እንደ ምንጫችን ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ እዝ፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ እናም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ እንዲሁም የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ ከፍተኛ አመራሮች በትምረት የአማራ ፋኖ ብሔራዊ ኃይል ወጥ የሆነ ሴንትራል ኮማንድ እንዲኖረው በተዋረድም ለስራ ምቹ የሆን ዘንድና አምራ እንዲመሰረት ሰፊ ውይይት አድርገው ስምምነት ላይ መድረሳቸውን የመረጃ ምንጮቹ ለሰንሰለት ሚዲያ ገልጸዋል። ምንጫችን አክለውም የአማራ ፋኖ ብሔራዊ ኃይል ሰብሳቢ ማን ይሁን የሚለውና የአማራ ፋኖ ብሔራዊ ኃይል ሰራዊትን ማን ይምራ የትግሉ አቅጣጫስ በምን መንገድ ይሰራ የሚለውን ከተወያዩና ስምነት ላይ ከደረሱ በኋላ የአማራ ፋኖ ብሔራዊ ኃይል ሴንትራል አባል አመራራቸው መርጦም ለሕዝብ ለማብሰር ወስነው ጨርሰዋል የተባለውም በደረሰ መረጃ መሰረት የአማራ ፋኖ ብሔራዊ ኃይል አመራሮች የደረሱበትን ስምነት በመግለጫ ለማብሰር ስራዎቻቸውን ማጠናቃቸው ታወቀ ሲሆን የመረጃ ምንጫችን በመግለጫ እስከሚበሰር አመራር ሆኖ ማን እንደተመረጠም እንዳይገለጥ በጠየቁን መሰረትም እኛም በአማራ ፋኖ ብሔራዊ በኩል ይፋ እስከሚሆን ድረስ የተመረጡ አመራሮችን ይፋ ከማድረግም ተቆጥበናል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ቶሮስ እዝ 19ኛ ኮር 99ኛ ክፍለ ጦር የፋኖ አባላት በደንብ ጫይ ጎመዴ ተብሎ በሚጠራው ቦታ ላይ እንዲሁም ማቻክል ግራ ቅዳምና አማኑኤል ከተማ ላይ በአገዛው ጦር ላይ በወሰዱት መብረቃዊ ጥቃት በርካታው ሞትና ቁስለኛ መሆኑን ምንጮች ገለጹ። እያገዘው ስርዓቱ ላይ በመሆን የገዛ ወገኑን በአሰቃቂ ሁኔታ በመጨፍጨፍና በመዝረፍና እንዲሁም አያሌኩና አስነዋሪ ተግባራትን በመፍጸም የተጠመደው የብልጽግና ሰራዊት በየደረሰበት ሁሉ እንደ እብድ ውሻ ያገኘው ሁሉ የሚያባረውና የሚነርተው ሆኗል ሲልም የፋኑ አዛዥ ገለጹ። ገልጿል። ይፋን አዛዣ አክሎም በትናንት ነው ለቴ ደንብ ጫዋን አዲስ አለም ለመውረር ሙከራ ያደረጉ ያገዙ ቡድን በኢንጂነር ልጆች አይቀጡ ቅጣት ተቀጥቶ ተመልሷል ያለ ሲሆን የኢንጂነር ልጆችን በተር መቋቋም ያቃተው ያገዙ ሰራዊትም የጋሪ ሰራተኞችን ስልክ ሲዘርፍ ውሏልም ብሏል። በዚያ ዜናም የማቻ ክሏ ግራ ቅዳምን ለመውረር የመጣውን ጦር ጀግኖቹ የበላይ ዘለቀ ፋኖች ተቀብለው ግራ ቅዳምን ከተማ ላይ ፈርጣማ ክንዳቸውን ሲፈወት ሲያሳርፉበት ውለዋል። ምን ይተባሉም። በተመሳሳይ ሰዓት ጀግኖቹ የበላይ ዘለቀ ሻለቃ ፋኖችና የቴዎድሮስ እዝ ኮማንዶዎች አማኖይ ከተማ በመግባት በአገዘው ጦር ላይ ከፍተኛ ጥቃት የፈጸሙ ሲሆን በዚህ ግንባር ጠላት በቤምቤና በዙያ ሶስት ታገዙ ጊያ ቢያደርግም በርካታ ቁጥር ያለው ያገዘ ስሮ ሲደመሰስ፣ በተጨማሪም አንድ የጠላት ፓትሮል ከነሙሉ ሰራዊቷም ወድመዋል ሲል የዙ ህዝብኝት መምሪያም በላከው መረጃ አስታውቋል። በሌላ መረጃችን በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ላይ በተደረገው ውጊያም 27 ያገዙ ወታደሮች ሲገደሉ ከ35 ብሬሞስ ደግሞ መቁሰላቸው ተሰምቷል። ውጊያው የጦር ጠበት በሆነው የፋኖ ዋጊዎች የተመራ ሲሆን፣ ከ3 ሰዓት ባል ዘለቀ ጊዜ ነው በጸረ አማሮ ብልጽግና ቡድን ኃይለኝ ከባድ የሆነ ሰብአዊና ቁሳዊ ጉድመት መድረስ የተቻለውም ተብሏል። በሰሜን አማራ ቀጠና መነሻውን ከማሰሮ ደንብ ያደርጎ በኢትዮጵያና በሱዳን ድንበር ዙሪያ ወደምትገኘው መተማ ዮሐንስ ወረዳ እየተንቀሳቀስ የነበረው የብልጽግና ቡድን ድንገታዊ ጥቃት በፋኖ ተከ በት ከባድ የሆነ የሰቦችና ቁሳዊ ውድመትን መከናነቡንም ሚዲያችን ለማወቅ ችሏል። ውጊያው የተካሄደው በመተሚያውኒስ ወረዳ ልዩ ስሙ ታጉር ተብሎ በሚጠሩ አካባቢ ሲሆን በዚህም 27 ያገዙ ወታደሮች ሲገደሉ ከ35 በላይ ምንስ ደግሞ መቁሰላቸውን ሚዲያችን ካፋ በላይ ላይ ዘለቀዝ ህዝብ ግንኙነት መምሪያ ያገኘው መረጃ አመላክታል። ጥቅምት 25 2018 ዓ.ም ምህረት ከቀኑ 9 ሰዓት ጀምሮ ለ3 ሰዓታት በዘለቀው ውጊያ የፋኑ ጦር አቅም እምርታዊ እድገት ታየበትና፣ በአንጻሩ ደግሞ ያገዘው ጦር ከከባድ ሜካኒዝም መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከል እንኳን የማይችልበት ደረጃ መድረሱን በጉልህ የታየበት ነውም ተብሏል። በኢትዮጵያና በሱዳን ድንበር በቅርብ ርቀት በምትገኘው መተማ ዮሐንስ ቀጠና ልዩ ቦታው ታጉር ላይ በተደረገ ውጊያም ሙትና ቁስለኛ ከሆኑ የብልጽግና ቡድን ተላኪ ወታደሮች በተጨማሪም በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎች ከነት ተኳሾቻቸውም በፋኖ መማረካቸውን ሚዲያችን ለማረጋገጥ ችሏል። በውጊያው በአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሰው ካሳኮር አጣና ዋሴ ክፍለ ጦር ስር ከሚገኘው በአባይ ብርጌድና ከደጃዝማች ኮር አርበኞች ክፍለ ጦር ስር ከሚገኘው በላይ ዘለቀ ብርጌድ ቱዛቱም የቀደም መሪ ፋኖሎች ናቸው። መብረቃዊ እርምጃ በመውሰድ ድሉን የተጎናጸፉትም ሲልም እዙ አስታውቋል። ይህ በእንዲህ እንዳለ በጋሸና ዙሪያ ጠላትን ወደ ቀይ ዞን ስቦ በማስገባት ሙትና ቁስለኛ ማድረግ መቻሉን የደገው መብረቅ ኮር አስታወቅም። ብልጽግና ቡድን ትልቅ ወታደሪ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ በውስን ኪሎ ሜትሮች ርቀት ወደሚገኙም ቀይ ዞኖች ስቦ በማስገባትና ጥቃት በመሰንዘር ከባድ ጉዳት ማድረሱን ኮሩ በዙ ህዝብ ግንኙነት መምሪያ በላከው መረጃም ይፋ አድርጓል። በቅርቡ ተመስርቶ በአፋ ባህ ሚኒሊክ ስር የተካተተው የደጋው መብረቅ ኮርም ጥቅምት 26 18ዓ ም በጋሸና ዙሪያ በወሰደው እርምጃም በርካታ ቁጥር ያላቸው የብልጽግና ቡድን ወታደሮች ሙትና ቁስለኛ ሲደረጉ በርካቶች ከነሙሉ ጥቃቸው መማረካቸውም ታውቋል። ከውጊያው በኋላ ኮሮ ባደረገው አሰሳም በርካታ የሚኒሻና የፖሊስ አባላት በየአርሶ አደሩ ማሳና መኖሪያ ቤት ተደብቀው እጅ ከፈንጭ እንደያዛቸው ነው ኮሮ በዙ ህዝብ ግንኙነት መምሪያም በኩል በላከው መረጃ ያስታወቁም። አውደ ውጊያው በይዘቱ ከወትሮ የተለየና በጠላት ላይ ጠንካራ ርምጃ የተወሰደበት ነው ያለው ኮሩም ከዚህ ቀደም ነጻ የወጡ ቀጠናዎችን ከማጽዳት ባለፈም ተጨማሪ አካባቢዎችን መቆጣጠር ችለናል ማለቱን ሚዲያችን ተመልክቷል። ክቡራን ቤተሰቦች መረጃችን ሲቀጥል ዛሬ ዳሩን ህዋት አፋር ክልልን በመወረር ስድስት መንደሮችን መቆጣጠሩ ታውቋል። የአፋር ክልላዊ መንግስት የህዋት ታጣቂዎች ምሽት ላይ ወደ ክልሉ ገብተው ስድስት መንደሮችን በኃይል በመቆጣጠርና ንጹሃን ነዋሪዎችን በሞርተርና በዙሪያ ሶስት በመደብደብ የግጭት ማቆም ስምነቱን አፍርሶታል በማለት ከሷል። የክልሉ መንግስት ማምሻውን ባወጣው መግለጫ የህዋት ታጣቂዎች የገቡት በዞን ሁለት መጋሌ ወረዳም ቶንሶ ቀበሌ በኩል መሆኑን ገልጿል። የቡድኑ ታጣቂዎች በቶንሳ ቀበሌ ተኩስ በከፈቱበት ወቅት የአፋር ሽማግሌዎች ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳ ነበሩ መግለጫው ጠቅሷል። ህወሀት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበም የዜጎችን ደህንነትና ድንበሩን በማስጠበቅ ኃላፊነቱን እንደሚወጣ የክልሉ መንግስት ያስታወቀ ሲሆን የትግራይ ጊዜያዊ አስተዳደር ይህ ዘገባ እስክትናከርበት ሰዓት ድረስ በወንጀለው ዙሪያም ያለው ነገር የለም። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን የሚመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩ።